ሰላም ሰላም፣ እንዴት ሰነበታችሁ? ቤኪ ነኝ ከቤኪ ቲዩብ። ዛሬ ወደ እናንተ ይዤላችሁ የሚቀርበው እዚህ በምኖርበት ሀገር ውስጥ የተለያዩ ሱፐር ማርኬት አሉ። ከእነዚህ ሱፐር ማርኬቶች ውስጥ እንግዲህ በአንዱ ዛሬ ተገኝቻለው። የሚሸጧቸውን ፕሮዳክቶች፣ የምግብ ተዋጽዎች፣ የፍራፍሬ አይነቶች፣ የቸኮላት የተለያዩ የምግብ ነክ ነገሮችን በአጠቃላይ ከነዋጋቸው ምን ይመስላሉ የሚለውን ወደ እናንተ ይዤላችሁ ቀርብ ያለው፣ እንድትከታተሉኝ እጠይቃቸዋለሁ። መልካም ጊዜ። እዚህ ጋር የማሳያቸው እንግዲህ የጎመን ዘሮችን ነው። የጎመን ዘሮች እንደ አበባ ጎመን፣ ካሮት፣ የተለያዩ ፎሶሊያ እነዚህ እነዚህ ናቸው። ዋጋቸው ከፍተኛ የሆነ ማለት እንደገና ዝቅተኛ የሆነ ዋጋም የተለጠፈባቸው አሉ። እዚህ ጋር ደግሞ የምትመለከቱት የአሳ ዝርያዎችን ነው። እንግዲህ አሳ በተለያየ አይነት መልኩ የቀረበ በፋብሪካ እንዲሁም ጥሬው አሳ የተለያዩ አሳዎች ዝርያዎች ናቸው። ኖርዌይ እንግዲህ በዓለም ላይ አሳ ከሚያመርቱ ሀገሮች መካከል የምትመደብናት፣ ግን ያን ያህልም ቢሆን ዋጋው ብዙ ርካሽ የሚባል አይደለም። እንደምት እዚህ ጋር ደግሞ የምትመለከቱት ያው የበግ ግር ነው። እያንዳንዱ የበግ ግር አንዱ ኪሎ በዘጠና ዘጠኝ የኖርዌጂያን ክሮነር ነው የሚሸጠው። እንግዲህ የበግ ግር ሶስት ኪሎ አለ፣ አራት ኪሎ አለ። በዛው ልክ እንግዲህ አባዝቶ ሂሳቡን ማወቅ ነው ማለት ነው። አንዱ የበግ እግር ዋጋ እንግዲህ ኢትዮጵያ ውስጥ መካከለኛ በግ ሊገዛ የሚችል ነው። ይሄኛው ተራ ደግሞ እንደምትመለከቱት የወተት ተዋጽኦ ተራ ነው። የተለያዩ ወተቶች አሉ። ወፍራም ወተት አለ፣ ቀጭን ወተት አለ፣ ወተት በቡና አለ፣ ወተት በቸኮሌት አለ፣ እርጎ አለ እንትን እና እርጎዎቹ ደግሞ ከተለያዩ ፍራፍሬዎች ጋር ተደባልቀው የተዘጋጁ የእርጎ ምርቶች አሉ። ለኬክ አገልግሎት የሚውል ወተት ወይም ፍሎት የሚባለው አለ። ለዳቦ ተቀብቶ የሚበሉ የዳቦ ቅቤዎች አሉ እና ብዙ አይነት የወተት ተዋጽኦዎች ናቸው። በጣም እዚህ ሀገር በጥሩ ዋጋ ከሚገኙ ምርቶች መካከል የወተት ምርቶች ትልቁን ቦታ ይወስዳሉ። ወደዚህ ደግሞ ዞር ብለን ስንመለከት እንደምትመለከቱት የፒዛ አይነት አለ። በአሳማ ስጋ የተሰራ ፒዛ አለ፣ በዶሮ ስጋ የተሰራ ፒዛ አለ፣ በበሬ ስጋ የተሰራ ፒዛ አለ እና ከተለያዩ ዓለማት የተመጡ የፒዛ አይነቶች ናቸው። የጣሊያን ፒዛ አለ፣ እዚህ ሀገር ውስጥም የሚመረት ፒዛ አለ። እንግዲህ ቤት ገብቶ ምግብ ማብሰል ለሚደክመው ሰው ወይም ደግሞ ጊዜ ለሌለው ሰው እነዚህ ተመራጭ ናቸው። እንግዲህ አንድ ሁለቱን ብድግ አድርጎ ሄዶ ኦቨን ውስጥ ከቶ እነዚህና ሞቅ ሞቅ አድርጎ እንግዲህ እየገመጡ ማወራረድ ነው ማለት ነው። ይህኛው ተራ ደግሞ ቺዝ ወይም ደግሞ ኦስት ነው በዚህ ሀገር የሚባለው። የፍየል ውስጥ አለ ብሩን ኦስት ይባላል። እንዲሁም ቤት ኦስት የሚባል አለ እና በተለያየ አይነት መጠንና ቅርጽ ተዘጋጅቶ የቀረቡ ናቸው። በጣም ጣፋጭ ነው። ብራውን ውስቱ አብሶ እኔ በጣም የምወደው ቺዝ ነው። ሌላው ደግሞ እዚህ ጋ የምትመለከቱት የአሳማ ስጋ አለ፣ ስላይት ተደርጎ የተዘጋጀ ቁርስ ላይ የሚበላ የዶሮ ስጋ አለ፣ በስላይት የተደረገ የበሬ ስጋ አለ። ሆትዶጎች አሉ። በተጨማሪ ደግሞ የአሳማ የተለያዩ የአሳማ ስጋዎች እንዲሁም በተጨማሪ ደግሞ የዶሮ ክንፍ ወይም ደግሞ የዶሮ እግሮች አሉ እና የተለያዩ ሸርባዎች አሉ። ይሄኛው አካባቢ ደግሞ የስጋ ተራ ነው። እንግዲህ የተፈጨ ስጋ አለ፣ የበሬ ስጋ አለ፣ የበግ ስጋ አለ፣ የዶሮ ስጋ አለ፣ የአሳማ ስጋ አለ። እንግዲህ ዋጋቸው እዚህ ሀገር ላይ የስጋ ተዋጽኦች ትንሽ ወደድ ይላሉ። እናም የዶሮ ስጋው ደግሞ እንዴት ነው? ይሄ ዶሮ ፍሌት የሚባለው ወይም ደግሞ የደረቱ ምናምን እና ትልልቅ ነው ቆንጆ ተደርጎ የተሰራ በጣም ጣፋጭ እና ለሰውነትም ተስማሚ ሆኑ የስጋ ተዋጽኦች ናቸው። ወደዚህኛው ተራ ደግሞ ፊታችሁን ስታዞሩ እንግዲህ የምትመለከቱት ይሄ የሚቀባ ቸኮሌት ነው። እንዲሁም በተለያዩ ፍሩቶች የሚሰሩ እነዚህ ጠዋት ጠዋት የሚቀቡ በእንጆሪ በተለያዩ ፍሩቶች የሚሰሩ የሚቀባቡ ዳቦ ቀብቶ ለመመገብ የሚያገለግሉ የተለያዩ የታሸጉ ብልቃጦችን ትመለከታላችሁ። እንዲሁም የአሳ ሰርዲኖች አሉ። እንዲሁም የኦቾሎኒ ቅቤ ይገኛል። ዋጋቸውም ያን ያህል የተጋነነ አይደለም። ለቁርስ ለቁርስ አልፎ አልፎ በጣም ወሳኝና አስፈላጊ ምርቶች ናቸው። ደግሞ እንደምትመለከቱት ግሪል ለማድረግ የሚያገልግሉ የስጋ ተዋጽኦች ናቸው። አብዛኛውን ጊዜ እንግዲህ ግሪል እዚህ ሀገር ሰው የሚጠቀመው ፀሐይ በሚኖር ሰዓት ነው፣ በሰመር ሰዓት ነው። ወደዚህ ደግሞ ዞር ሲሉ ብሉኝ ብሉኝ የሚሉ በጣም የሚያጓጉ ፍራፍሬዎችን ይመለከታሉ። ይህ ብርቱካን እንግዲህ እንደምታዩት ሱቅ ውስጥ ገብተው ጨክነው ጥለውት ሊሆን የማይቻል ብርቱካን ነው። በጣም ያምራል፣ በጣም ጣፋጭ ነው እና የተለያዩ ፍራፍሬዎች አሉ እንደምትመለከቱት። አፕል አለ፣ ሙዝ አለ፣ ፓራ አለ የተለያዩ ፍራፍሬዎች አሉ። እና እዚያ ሀገር የሚገርማችሁ ነገር በጣም ውድ ደግሞ ምን እንደሆነ ታውቃላችሁ? አቦካዶ አቮካዶ በጣም ውድ ነው። አንዱ ፍሬ አቮካዶ በዚህ ሀገር ወደ ሰላሳ ምናምን ክሮነር ነው እንግዲህ ሰላሳ ወደ አራት መቶ ኢትዮጵያ ብር አንዷን ፍሬ ነው የሚሸጠው። እና አቮካዶ በጣም ውድ የሚሸጥበት ሀገር ነው። እና ኢትዮጵያ ያላችሁ አቮካዶ ነው ገበሬዎች እንግዲህ ከኖርዌይ ጋር ተነጋግራችሁ ከፍተኛ ሀብት ማካበት የምትችሉበት እድል ሊኖር ስለሚችል ይህን እንደ ቲፕስ እነግራችኋለሁ። በቆሎ ከአማራችሁ ደግሞ የታሸጉ ሁለት ሁለት ፍሬ የሆኑ የታሸጉ በቆሎች አሉ። እነዚህን ገዝቶ ሙቀ አፍልቶ እንግዲህ ጋጥጋጥ ማድረግ ነው። ቸኮሌት ተራ ደርሰናል። እንግዲህ እንደምትመለከቱት በገፍ በአይነትና በጥራት ቀርበዋል። እንግዲህ ያሰኙትን የሚጣፍጡትን የራሱ ቴስት የሆነውን ቸኮሌት መርጠው ገዝተው እንግዲህ እየተመገቡ መደሰት ነው እላቸዋለሁ። ለዛ ልጅላቸው የቀረብኩት ይህን ይመስላል። በሌላ ጊዜ ሌላ ቪዲዮ ልላቸው ወደ እናንተ ቀርባለሁ። መልካም ጊዜ